ፈለጋችሁ ላይቭ መግባት ታበለጋችሁ፣ ቪዲዮ መስራት ትችላላችሁ። አንዳንዴ አየር እየቀየራችሁ ወንድሜ ከኋላ ሜክ ሆላይ ከተሰራ ነው። ያው ጥናት ነው ያለ በተረፈ፣ ትንሽዬ ነገር ዛችሁ እንደዚህ ዘና ማለት ትችላላችሁ። አቺን ትንሽ ያዛርጌ እንዲየበላው እንጫወታለን ማለት ነው። ሲፎንት ጓደኛ ለሆነ ጓደኛ ጋር ምን መሳሳል፣ ራሳችሁን በራሳችሁ ዘና ማድረግ አለባችሁ። ለራሳችሁ ቦታ መስጠት አለባችሁ። የሰው ልጆች ጋር በጫጫታ መሀል ሳምንቱን ወይም ደግሞ ወርም ሊሆን ይችላል አሳልፋችሁ

ብዙም አፈሳ ተነታው ግን እራሴን ዘናነው፣ እደግሞ እያስባለው። እየበላችሁና እየጠጣችሁ ተዝናኑ እና የሆነ ማኛም አሜሪካን ሆኖ የሆነ እንደዛ እስትሮ እያሳየን ነው፣ የትና የት የደረሰው። እኛ ደግሞ አቡዳቢ ላይ ሆነን የተሻለ ስራ ይዘን እንመጣለን። ስራችንም ደግሞ በሰዎች ጋር ተደራሽ የሚና አሁን ዩቱባችን አሳድጋችሁ ዩቲዩብን አሳድጋችሁ የተሻለ ነገር የሚሰራበት በማንኛውም ሶሻል ሚዲያ ብርቱ የምገኝበት እንደሚሆን ተስፋ እያደረግኩኝ ዛሬ ባለች ባለጭሳንቲቭ ኢንጆይ እያደረግኩ ነው። እናንተ ማውራችሁ ከኔ ጋር ቆየሁ። ስለምትከታተሉኝ አመሰግናለሁ። አሁንም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከከታተሉኝ እየበላንና እየጠጣን እያረፍን ከቆይታ በኋላ እንገናኛለን። በጣም የሚጣፍጥ አለ እላችሁ ፔንሲ አይደለም ሚሪንዳ ነው ሚሪንዳ ነው የምወደው ደግሞ በጣም የምጠፍጠን ነው በጣም የምወደው ቴስት ነው ያለው ቁንዶ በርበሬ በጣም ወዳለሁኝ ከልጆቻችሁ ጋር ከጫጫታ አለፋችሁ፣ አንድ ቀን ከባለቤታችሁ ጋር ሊሆን ይችላል፣ ከጓደኞቻችሁ ጋር ሊሆን ይችላል። ወጣ ብላችሁ አየር ቀይሩ። ከዛ ስትመለሱ ደግሞ የተለያየ ነገር ነው የምታዩት። ቤታችሁ ጋር ደስታ አይገኝም። ደስታየ የተለያየ ደስታ ነው የሚኖራችሁ እና እንዲህ እያደረጋችሁ ሞክሩት። በጣም ተጨናንቄ ነው ያሳለፉት። አንደኛ ጉንፋን ይዞኝ ነበረ። ሁለተኛ ደግሞ ልጁ በጣም ታሞ ነበረ ነበር። እሱም ስለታመመ ልጆች ሲታመሙ ደግሞ አብራችሁ ነው የምትታመሙት። እንኳን እኔ አሞኝ እሱ ብቻ ስለታመመ ያሳምማችኋል። እና አሞታል ሰዎቹ ኃላፊነቱን ወስዶ የሚመስላቸው የልጆቻቸውን ማለት ነው በጣም አጨናንቆኝ ነበረ። አይምሮ ጥሩ አልነበረም። እንደውም ሰኞ ራሱ ስራ አልገባም ልበላቸው እያልኩ ነበር። ዛሬ ነው ረፍቴ ግን ይህ ሰሙንት ደስተኛ ስላልኩኝ ሰኞም ረፍት ላድርግ እያልኩ ሰዎች ልቀብጽባቸው ነበር። ግን ዛሬ ቃ በፊት ነው እዚህ የመጣሁት ወንጆ እያደረግኩ ነው። በጣም ደስ ይላል እና አቡዳቢ ያላችሁ ቱበሮች ደግሞ ኮንታክት አድርጉኝ፣ አብረን እንሰራለን። አንዳንድ ሰው አብሮ ፈቃደኛ አይደለም። ነገር ግን ዛሬ ተነስ ከትንሽ ተነስተን ነው ትልቅ እንደሆነ ነው። አብረን ብንሰራ እስከ መጨረሻው የምንጠቃቀም ነው የሚሆነው። አጉዳይ ብለ ያላችሁ እሁድ እሁድ እረፍት ይሆናችሁ አብረን መስራት እንችላለን። አንደኛችን ካሜራ ብን ለአንደኛችን አንደኛችን ካሜራ ብን ሀሳብ ሼር ብንደራረግ ጥሩ ነው ብዬ አምናለሁ። ይሄን ቪዲዮ አሁንም ደግማችሁ አዲስ የሆናችሁ ሰብስክራይብ አድርጉ። ለቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። ሀሳብ አስተያየታችሁን በኮሜንታችሁ ጻፉልኝ። በሚቀጥለው ሳምንት እንዳሳያችሁ የምትፈልጉትን ቦታ ንገሩኝ። አቡዳቢ ውስጥ የትኛውን ቦታ ማለት አቡዳቢ ስላችሁ ሻሃማ ምናምን ምናምን እንዳትሉኝ። አቡዳቢ ውስጥ የምትፈልጉትን ጠይቁኝ። ዕቃ መግዛት የምትፈልጉ የጠዋጋ ለምሳሌ ወርቅ ዋጋ ሊሆን ይችላል። መዲና ዘድ ሄላት ትችላለሁ። ለሳምንት አንዴ ታግዛለሁ። አስቸካፍዬ ሙሉ ጊዜ ለኢትዮፕስ እስከምሰጠው ድረስ ግን ይሄ ነገር ማየት ፈልጋለሁ። አንደኛ የወርቅ መሸጫ ቦታ መዲና ዘድ ነው። ካሙዳዱውስጥ ማለት ነው። ካምዳንም አለ። የወርቅ ዋጋ አንድ አጋጣሚ ዛሬ ስልክና ካሜራም ጠይቄያለሁ። እሱን በሌላ ቪዲዮ ይዤላችሁ እመጣለሁ። አሁንም እየጠጣችሁ ከቆይታ በኋላ ከብታ ቆይታ በኋላ እንገናኛለን። እንግዲህ ይሄ ቲጂ ባለ ሀገሯ ኢትዮጵያ ናት ነው የተባለበት ምክንያት በሰዎች ምክንያት ነው። አገር ቤት አዲስ አበባ ስመጣ በኋላ ሀገር ነው የተባልኩት። አንቺ በኋላ ሀገር ነሽ አሉኝ። አሁን የበኋላ ሀገር ነኝ። አዲስ አበባ ደግሞ ስመጣ አሁንም በኋላ ሀገር ነው የተባልኩት። ይሄ ሀገርሽ አይደለም፣ እዚህም ልናሳስርሽ እንችላለን። ድልድይ ስር ወስደን ልንገርፍሽ እንችላለን፣ ልናስገርፍ እንችላለን። ፍፃናት ልጆች ናቸው። እኔ አዲስ አበባ ላሉት ነጭ ለለበሱት አጀንብባይ ማየትም ሀገር ሆነው ለእኔ አገር እንደሌለኝ እንዳስብ ለሚያደርጉኝ ሰዎች ለስህተታቸው መልስ ነው። እጅጅባላገሮ ያልኩት እኔ ሀገር አለኝ። ትልቅ ሀገር፣ እናት የሆነች ሀገር፣ በቅዱስ መጽሐፍ ላይ ከአርባ ጊዜ በላይ ስማ የተጠቀሰ አገር አለኝ። እትትቻለች አገር አለችኝ። በጣም ነው የምወዳት። ይሄ ግን ለጊዜው ጊዜያዊ ችግሬን ለመሸፈን ስቻት መጥቻለሁ። እሷንም የወለደችኝንም እናቴን ነው እዚህ የመጣሁትና ተመልሼ እመጣለሁ። እናቴ፣ እናት ሀገሬ ደህና ሁኚልኝ፣ ሰላምሽን ያብዛልኝ እላለሁ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለምድራችን ይሁን። ኢትዮጵያና ለን በድጋሜ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ በቆንጆ ቆንጆ ቪዲዮ እመጣላችኋለሁ እና የምትከታተልትኝ የምታከብሩኝ፣ ፕቴት የምታደርጉኝ በሙሉ አመሰግናለሁ። መልካም ጊዜ። የኛው ልብስ ደግሞ ይሄ ይመስላል። ወድጀዋለሁ፣ ግን ወድጀዋለሁ ስላችሁ ገዛዋለሁ ማለት አይደለም። በጣም ነው የሚያምረው ለፎቶ ብቻ እሺ። ላይ ካለበት ኤች ኤን ዲ ብራንድ ነው። ይሄኛው ልብስ ይሄን ይመስላል። በጣም ነው የሚያምረው ቲሸርቱ ለብቻ ነው፣ ቀሚሱ ደግሞ ለብቻ ነው።